ሶስቱ መንግስታት የሚወክሉ ናቸው። ከታች ያለው ኦሲያር በቀዳማዊ ለስላሴ ጊዜ የተሰራ የእሱ እንት ነው። ያው የድሮ አሁንም ድረስ ኢትዮጵያ ውስጥ ስመጥር የሆኑ ህንጻዎች በሙሉ የጃሚ ስራዎች። ጆ ካለ እንደዚህ እንስሳት ተሰብስበው ነው እና እጣ ሲጣጣል ምናምን ማን ነው አልኮል ይዞ ጠጅ ይዞ የሚመጣ ማን ነው ምናምን ተብሎ እጣ ሲጣጣል ኤሌ ደረሳል። በቃ ተብሎ ብለሽ ይዘሽ ናይ ምናምን ፈጠን ብለሽ ይዘሽ ናይ ከዛ ወደ ዋሻ ገብታ ጄሪካ ወጥታ ይዛል ቲር ነው እና ወደ ዋሻ ገብታ እነሱ እየተጫወቱ ቢጠብቁ ቢጠብቁ አትመጣም እና ማማት ጀመሩ። እቺ ቀርፋፋ እቺ እንዲያርጋ እንዴት እስካሁን አትመጣም? ይህን ኮ እንትን ያንን ድንጋይ ተሸክማ እያዘገመች ምናምን ሲያሟት ምናምን ነገር ከየቱ ተወጣጠሩ ነው ከዋሻ ወጣችና እንዲሁም አልገዛላቸውም። ተቋማትን ብታነሳ የንጉሱ ናቸው። አየር መንገድ የንጉሱ ነው። ብሔራዊ ቲያትር የንጉሱ ነው። ብሔራዊ ባንክ የንጉሱ ነው። ጠ ህንጻዎች እራሱ አሁን ብሔራዊ ባንክ ያለውን ህንጻ ዲዛይኑን ተመልከተ። በድሉ ህንጻን ተማሪዎች ሂዶ የሚማሩበት እንትን ነው። ብቻ ብዙ እንትኖች አሉ። አንበሳ እነዚህ ደግሞ ፕሮፌሰር ታደሰ ታምራት የተማሩት ነው ለንደን ስኩል እንትን